ከተቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ላንቺ፣ ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሴድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለው። አዩ አኩርፋኛውን ይህን ቪዲዮ መጨረሻ ላይ የለቀኩት ቪዲዮ እሱ ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለችም። ቤተሰቦች ዋጋ ሄዳለች እና እሱ ሲያንሳት እኔ እሱ ሲያንሳት እኔ አዩንም አዩንም ተወልሻለሁ፣ ምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አመርጫለሁ። እሺ ምትፈልገውን ነገር ትንገሪኝ። አዩን ተዋት ነው ምን ሁን ነው ምትለው ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም፣ አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃወጣች። አስብልናይ ስም አላት ትጎዳለች በብዙ ነገር ከብዙ አንግል፣ ምክንያቱም እየደረሰባት የነበረው ያን። ዛሬ የመጣሁት እንግዲህ በቃ እስከ ዛሬ እጅ ቁጭ እየጠብቀ ያለሁ አዩ ምርር አድርጋኛለች። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ያው ቪዲዮን ካይቹት ያው ብዙ ነገር ያታ ነው። በውስጥም ብደበድባት ሁሉ አልተስተካከልም ብላለች እና አሁን በትክክሉ ቤቴን ቀጥ አድርጋ እምትይዝልኝ ሰው እፈልጋለሁ። ፈልጌም አዘጋጅቻለሁ። ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ወዲያ ነው የለቀኩት ቪዲዮ የሱመያን መልሷን። አዩን ተወልኝ ምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥቀጥ ብዬ እኖራለሁ ብዬ ነበር ያሰፉት እና ባሁኑ፣ ያሁኑ እሁድ፣ በሰፊው ያሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ ገባሽ ፕላስ አውቃችሁ የመጣሁት ሱመያ በቃ ተስፋ ቆርጫለሁ። የመጨረሻ ነው። በቃ ካሁን በኋላ አንድ ቀለበት ያደረኩላትን ያገባትን ከሷ ጋር ብቻ መኖር ነው። ከሷ ጋር ብቻ መኖር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ዝት ይበል እያልኩኝ እስኪ በዛ ሰላም ሰላም ሰላም ያል ደኛ እና ውድና የተከበራችሁ ቤተሰቦቻችን ዛሬ ተመልሼ መጥቻለሁ። እንግዲህ የመጣሁት ከቤዛ ጋር ነው የመጣሁት ዛሬ ቤዛ ነው፣ ያው እንደምታውቋት አዩም ጓደኛም ነች። ዛሬ ምን ላውራ ነው የፈለኩት መጨረሻ ላይ የሰራሁትም ቪዲዮ አይታችሁታል። ምን ብዬ ነው የሰራሁት? እሱም ለሱመያ የመጨረሻ መልእክት ከአሁን በኋላ የሱመያንም ስም አልጠራም ብዬ አስቀምጬ ነበር ካሁን በኋላ ስሟንም አልጠራም ያለችበትም አልከታተልም። በቃ ደከመኝ። ተንበርክኬ አልቅሽ ልለመንሽ ብዬ ነበረ። መልክትም ሰምተዋለች ከምንም አልቆጠረችውም። እሷ ዛሬውኑ ሮጠሽ ካልመጣሽ እኔ ካሁን በኋላ ስምሽንም አልጠራም ያለሽበትም አልከተልም ብዬ ነበር። ዛሬ ሮጠሽ ካልመጣሽ ስላት እሷ ሮጣ ከሀገር ወጣች። የዚህ ቀን ከሀገር ወጣለች እና አልጠራምን ብዬ ነበር ስሟም ማለት ነው። ዛሬ ለምንጠራ ልትሉ እንችላላችሁ። የጠራሁበት ምክንያት ከሀገር ስለወጣች ነው። ሀገር ውስጥ ሆና ዝም ብትለኝ ኖሮ ያው አልጠራም ነበር እና ልጆቹን ይዘሽ የምትንከራተችው ልከርልም አይደለም። ለሱመያ ነው መልክቴ። ስራ ልገባ ነው ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ነው። ብር ቸግሮኝ ነው ከሀገር የወጣሁት ስራ ቤት ልገባ ነው ልጆች እንጂ የሚያስገባ ይፈልጉ ለምትሮ ሸቷል ነው ምንም ብር አይቸግራትም ግን ለወደፊቱ ሊቸገርሽ ይችላል አሁን አልቸገረሽም እንዴት ብትሉ አሁን ብዙ አጨብጫቢዎች አሉ አለንልሽ አለንልሽ ላይክ ያረጋሉ ምን ይላሉ ኮሜንት ጽፉላታል በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ይሁን ልጆቹ እንዳታሳዩ ዛገር እንዳትገቢ አዩ እንዲ አረጋሽ የሌለ ነገር ነው የሚያስፈራሯት። ብር አልቸገራትም ያልኳችሁ፣ ቻናሉ ካያችሁት ቪዲዮ እየታየ ነው። በጣም ይሰራል። ማንም ዩቲዩበር የሆነ ሰው ነው የሚያውቀው። ሌሎቹ ምናልባት ባታቁት ማን ነው ታገኛለች። ማሻላ ነው። አንድ ከሱም አታጣም፣ ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቲዩቦችም እየሸጠች ነው። አንድ ዩቲዩብ የሚሸጠው ሶስት ሺህ ሪያል ወይም ሶስት ሺ ድርሃም ነው የሚሸጠው ማለት ነው። መቶ ሺህ ብር በሉት ሞኒታይዝ አድርጋ ሞልታ የምትሸጠው ማለት ነው። መቶ ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱ ቱብ ምናምን እያለች መከፋፍተውን አይታችሁ ከሆነ ዩቱቦች እየሰጠች ነው እዛ ጋር። እሷ ቸግሮኝ እንደዚሁ ከልጆቼ ጋር ተንከራተትኩ በቃ ሰው እንዲያዝላትና ወደ እኔ ሰው እኔን ጥምድ እንዲያደርገኝ ያደረገችው ስራ ነው። ይሄ ማለት ነው ይሄ ድራማዋ፣ ሰው እኔን እንዲጠምደኝ እኔን እንዲሰድበኝ፣ በአንተ ሰበብ በአንተ ምናምን እንዲሉ ነው እንጂ መቼም አልቸግራትም፣ አይቸግራትም። ቢቸግራትም ትኬት ቆርጣ ብድግ ብላ የምትሄደው እዚህ ማሐረር ባህር ዳር ምናምን እያለች እየዞረች እየሄደች ከነ ልጆቹ ትኬት አስቡት፣ ይከብዳል። እኔ እንኳን ብሄድ ብቻዬን ነኝ። ከነ ልጆቹ ይከብዳል። የልጆቹም ጭምር ነው የሚከፈለው። የጀሚላ እንደ ትልቅ ሰው ትንሽ ብቻ ነው ቅናሽ ያለው፣ ከትልቅ ሰው እኩል ነው። የትንሿ ደግሞ የተወሰነ ይከፈላል። እሱም ማለት ነው። የደርሶ መልስ ትኬት እዛ ስትሄድ፣ እዚህ ሀገር ስትሄድ፣ በመኪና አይደለም እየሄደች አለችው፣ ፕሌን ነው። ምንም አይቸግራትም። ማሻአላ ዩቱብም እየሰራ ነው። ስለዚህ አስመስለሽ እኔን አታስጠምጅኝ። አስፈላጊ ከሆነ ደግሞ ምን ያህል እንደምሰራም በቁጥርም በነግራችሁ ልደነግጥ እችላላችሁ ማለት ነው። ትሰራለች፣ ታገኛለች፣ እንደ ቸገረው ሰው ሆነች። በውስጥም እየመጠው ነው የሚሰድቡኝ ልጆች ተቸግረው ተንከራታ ሰው ቤት ልገባ ነው። አንድ ሰው ዩቲዩብ ቻናል እያለው አረብ ቤት ገብቶ ይሰራል። አንድ ሺና ለሁለት ሺህ ሪያል ሶስት ሺህ ሪያል እንኳን በወር ቢከፈላት አትሰራም። ሶስት ሺህ ሪያል በወር ቢከፈላት መቶ ምናምን ሺህ ኢትዮጵያ ብር በወር ቢከፈላት አትሰራ አይደለም አንድ ሺህ እና ሁለት ሺህ ማለት ነው። ሦስት ሺህ ድርሃም ቢከፈላት ምክንያቱም አሁን አሉ ብዙ እንትኖች ስላሉ ደጋፊዎች አሉ። ግን አሁን አይቸግራትም አልቸግራትም ቸግሯትም ማለት ከሀገር ወጣችሁ ከሀገር ወጣችሁ እኔን ለማስጠመድ ያወራችሁ ወሬ ነው። እና ስለዚህ አሁን ማለት የፈለኩት ስለ እሷ ማውራት ፈልጌ ሳይሆን እሷ ያደረገችው እኔን ሰው እንትን እንዲላይ ነው እንጂ መቼም የማይቸግራት። ግን የማስተላልፍልሽ መልእክት ለበኋላ ሊቸግርሽ ይችላል፣ ለወደፊቱ ይቸግርሻል። አሁን ያጨበጨቡልሻል፣ የሆነ ወይ ስለኛ ማውራት ካቆምሽ ወይም ሰሪው ቪዲዮ ካቆምሽ እይታ ሲጠፋብሽ ሊቸግርሽ ይችላል። ሌላ ቢዝነሶች የሉሽም ማለት ነው። ስለዚህ አያዋጣሽም ነው የምለው። እኔ አሁንም ድረስ ማለት ነው እና ሰልችቶኝ ነው እሱ እየተከተለኝ ሀገር ውስጥ እዛ ስሄድ እዚህ ስሄድ፣ አሁን እዚህ ይመጣ ምንም አያመጣም፣ ከአሁን በኋላም ማይከተለኝም ብለሻል። እውነትሽን ነው፣ እኔ አልከተልሽም፣ ምንም አላመጣም። በቃ ካሁን በኋላ ተስፋ ቆርጫለሁ። ባለፈው ተናግሬያለሁ እና ተስፋ ቁርጫ አለው። እኔ ካሁን በኋላ አንቺን ዞር ብዬ አንቺ ወዳለሽበትም ሀገርም አልመጣም። የትኬት እንኳን ብከፊልኝ፣ እኔ ለራሴ አንቺ ፍለጋ ሲዞር ኪሴ ውስጥ ያለውን ብር እጨርሻለሁ። ለራሴ አንቺ ፍለጋ ሲዞር ብር እጨርሻለሁ። እኔ ራሴ ማለት ነው፣ ከስር ያለው ማለት ነው አሁን ዛሬን አንገናኝ ብትኝ አልመጣመን ወደ የመን፣ ምክንያቱም እጄ ላይ ብር የለም፣ ጨርሻለሁ ማለት ነው። በቃ የትኬት 500 ምናምን ዶላር 400 ምናምን ዶላር እየተከፈለ እዛ መጥቼ የራሳችን ተከራየነው ቤት የለም፣ ሆቴል ነው ምናምን ውድ ነው። የተመለሰችበት ቤት እዛ አደል ላይ ምናምን እስከ 2000 ምናምን ሪያል ይሆናል ቤቱ ራሱ የምትቀመጥበት። ስለዚህ እሱ ራሱ ኑሮ ይከብዳል። እና ይሄን ለማውራት አይደለም ዛሬ መጣውት። የመጨረሻ ማስጠንቀቂያ ነው፣ የመጨረሻ መልእክቴ ነው። አልመጣም ካሁን በኋላ አልፈልግሽም። የትኬት እንኳን ብትከፊልኝ አልመጣም። በቃ ተስፋ ቆርጫ አለው። አንቺን ምፈልግበት ካሁን በኋላ ስምሽንም አልጠራምም። አንቺን ምፈልጋ አልመጣም። ኢንሻአላህ ልጆቼን አላ ያለቀን ካደጉ ራሳቸው አባታችን ብሎ መተው ሊያገኙ ይችላሉ። እስከዛ እኔ ሌላ ልጅ ወልዳለሁ። በቃ ተስፋ ቆርጫ አለው። ዛሬ መጨረሻ ነው። ተስፋ የቆረጥኩት ከአንድ ሰው ብቻ አይደለም ዛሬ ከሱመያ ብቻ አይደለም ማለት ከአዩም ጭምር ነው። ኧረ ሰይድ ምን እያልክ ነው? እና እኔ ራሱ በጣም ውስጤ እንትን እያለ ነው። ምን አለ ውስጥሽ? ማለት ታውቃለህ፣ ሱመያ በቃ እንደዚህ አይነት ውሳኔ በመወሰና እውነት እንደምሳሚኝ እንደምታይኝ ተስፋ አደርጋለሁና፣ ሱመያ የወሰንሽው ውሳኔ ትንሽ ከባድ ነው። ከሰይድ በተለየሽ በራክሽ ቁጥር የሚያናድዱሽ የሚያበሳጩሽ ነገሮች ብዙ እንዳሉ አውቃለሁም ይገባኛል። ሆኖም ግን ይህን ውሳኔ መወሰንሽ በጣም ትክክል አይደለም። ልጆችሽን ይዘሽ በሰው ሀገር እንደገና መንከራተቱ ተገቢ አይደለም። ከሀገር የመሄድሽ የመሰደድሽ፣ ልጆቹን ይዘሽ ከሀገር የመውጣትሽ ጉዳይ ትክክል ነሽ። እኔም አንቺ ቦታ ብሆን ከአዩ ጋር ባለው ነገር ሰይድ ወይ አዩም ትቶ ከአንቺ ጋር ካልቀጠለ በዛ አይነት ሁኔታ መቀጠሉ ከባድ ነው ለአንቺ። ምክንያቱም ስትኖሪ ነው ልጆችሽን ማኖር የምትችዩ። የወሰንሽው ውሳኔ በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችዩ በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሴት ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። በውሳኔሽ አንዳትጸጸች፣ በሚገባ ልክ ነሽ። ግን ለልጆቹ ደግሞ ግራና ቀኝ ማየት በጣም ያስፈልጋል። ሰይድ ይህንን ማስጠንቀቂያ ሲናገር ከእንግዲህ አልመጣም ሲል ሲወስን እኔ ብታወሩበት ነው የምለው። በደንብ ማውራት ይኖርባቸዋል። ሱሜ አንቺ መጎዳት የለብሽም። ከዚህ በላይ ዋጋ መክፈል የለብሽም። መመለስ ካለበትም ሰይድ ነው። በቃ ለልጆቹ ማድረግ ያለባቸውን በጋራ ማውራት፣ መነጋገር ይኖርባቸዋል። እሱን እኮ ቦታ አልሰጠችኝም፣ አልሰማችኝም። ብዙ ምርጫ ሰጥቻታለሁ። የምትፈልጊውን ላድርግልሽ፣ አፌኑን ላውጥቼ፣ ተውልሽ፣ አይዩል ተውልሽ፣ ነይ ብያታል አዩን ትታ ተዋትም በቃ በንዴት ውስጥ ሆና ምክንያቱም አንተ በምታረጋቸው እያንዳንድ ነገሮች በቃ እኮ ምንም አትፈልግም። አዩ ነበር ችግሮ አለ እሺ አዩን እተዋታለሁ ከአንቺ ጋር ብቻ እኖራለሁ የምትፈልጊውን ምረጪ ብያታለሁ፣ ህዝብ ፊት ተመልካቾቻችን ፊት ለፊት ያሉ ያልኩት አሁንም ከአዩ የበለጠ እሷ ሱመያና ልጆቼ ናቸው ለኔ የሚያዋጡኝ ማለት ነው በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች አዩ ያው አኩርፋኛውን፣ ይሄንን ቪዲዮ ካየች በኋላ መጨረሻ ላይ የለቀኩት ቪዲዮ እሱ ከለቅቆ በኋላ አዩ እራሱ ሲጀመር ቤትም የለችም። ቤት ሰዎች፣ ቤተሰቦች ሄዳለች እና እሱ ሲያንሳት እኔ እሱ አዩንም አዩንም ተወልሻለሁ እምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አመርጫለሁ። እሺ እምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው ምትለው ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ፣ እኔም ሴት ነኛለ ለወሰነችው ውሳኔ ልክ ነች። ራሷን ማኖር መቆየት አለባት። ሴት አንተ እንዲህ ነህ ወዲህ ነህ እያልክ መቻል ዛሬ መታወት ጓደኛሽም አኩርፋ ቤተሰቦቿ ሄዳለች ቪዲዮንም ካየችው ትያው አንችም ሄደሽ ከተስማማችሁ ካልትጣላችሁ ሄደሽ አንቺም ነገር ያከፍልልሽ ወይስ መላኪባት ማለት ነው። አንቺን ጋር ትለኛ ናቸው እና የምታደርጊው ምንድን ነው? ዛሬ የመጣሁት እንግዲህ በቃ እስከ ዛሬ እጅ ቁጭ ብዬ ጠብቄያለሁ። አዩ ምርር አርጋኛለች። ከእኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ የምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም ልብሴንላ አጣቢያ ብቻዬን ማሳጥበው፣ ምግብም ከውጭ ነው በብዛት ብለው ሁሌ እያኮረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምር አድርጋኛለች፣ ሳልችቶኛል። ይኸው ቪዲዮን ካይችሁት፣ ያው ብዙ ነግሬያታለሁ በውስጥም ብደበድባት ሁሉ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አርጋ የምትይዝልኝ ሰው ፈልጋለሁ ፈልጌም አዘጋጅቻለሁ ወስኜም ጨርሻለሁ ማለት ነው ስጠብቅ የነበረው ከትላንቶሊያን የለቀኩት ቪዲዮ የሱመያን መልሷን አዩን ተወልኝ ምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ቀጥ ብዬ እኖራለሁ ብዬ ነበር ያሰብኩት እና በአሁኑ የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ ገባሽ እንግዲህ ያው ሁለቱም አብሮኝ እየኖሩ ካልሆነ እንደ ተፋቱኝ መቁጠር ነው። ሱመያም ስንት ወር ግን አይተናናቅም። አብራኝ የለችም። በቃ እንደሌለች ቁጠሪያት። ገባሽ? አዩም በስርዓቱ አብራኝ እየኖረች አይደለም። እያማረችኝ ጨጓራዬን፣ ደም ግፊቴን፣ ደም ብዛቴን፣ ምናምኔን በቃ ሁሉ ነገር እየጨማመረችብኝ በሽተኛ እያደርገች ነው። ከእሷ ጋር መስማማት አልቻልኩም እኔ አዩንም ከፈለግሽ እተወልሻለሁ ስላት የነበረው ሱመያን እተወልሻለሁ ስላት የነበረው እኔንም ምርርም ስላደረገችኝ መጀመሪያውንም ስለተዘጋጀውበት ነበረ። ያው ለሱመያም በዚህ አጋጣሚ እሷ የምትፈልግ ከሆነ ብዬ ነው። አሁን ሱመያ መጣችም አልመጣችም መጣችም ይሄ ነገር ለአዩ ማን ነገርኳትም ሰርፕራይዝ ነው። እሷንም ማስፈቀድም መንገርም ምንም አይነት ነገር አልፈልገም። ምንም አይነት ነገርም አላወራም። ቀጥታ ምንድነው ማድረገው እሁድ ዕለት በቀጥታ እሁድ የቀለበት ስነ ስርዓቱን አደርጋለሁ። ወደደችም ጠላችሁ፣ ሌላ ማግባቴ ነው ማለት ነው። የቀለበት ስነ ስርዓቱን ፕሮግራሙን ቪዲዮ ይቀረጻል፣ ለተመልካቾቻችንም ይለቀቃል ማለት ነው። ሰርፕራይዝ አንቺም አልሰማሽም። ግራ የገባኝ ስለሆነ ምልክ ትንሽ ድንግርግር እያለብኝ ነው እ የዚያን ቀን ትያለሽ እኮ አልኩሽ። እሁድ ትያለሽ እኮ አልኩሽ እሁድ እለት ውድ ቤተሰቦቻችን እንግዲህ፣ እሁድ እለት ሱመያም ስሚ፣ አዩም ስሚ፣ ተመልካቾችም ስሙ። በቃ የመጣ የምጣ ምንም አድረግ አልችልም። በሱመያም ተስፋ ቆርጫለሁ፣ በአዩም ተስፋ ቆርጫለሁ። በቃ አንድ ደህና ምለው ሰው፣ በስነ ስርዓቱ በደንብ ያጠናውት ሰው፣ በስነ ስርዓቱ የማቆን ሰው፣ ስርዓት ያለው ቢበደልም ቢደበደብም ከቤት ወጥቶ የማይሮጥ ልክ እንደ ድሮ እናቶች ባሌ ነው መታኝ፣ እንደበደበኝ ብላ ያጠፋውትን አስተካክላለሁ ብላ ቤት ቁጭ የምትል ሮጣ እዚህም እዛም አትሄድ። አዩ ቲቪ ስታኮርፍ ሮጣ ወደ ቤተሰቦቿ ነው አልትቀረጽም እንጂ ቪዲዮው ላይ እና እንደዛ ነው፣ ችግር ነው። ስለዚህ ውድ ቤተሰቦቻችን ቪዲዮን የቀለበት ፕሮግራሙ እሁድ ከተደረገ ቀለበት ስነ ስርዓቱ እሁድ ቀን ይደረጋል። ቪዲዮ ተቀርጾ ኤዲት አድርጎ ከተጠናቀቀ በኋላ ፖስት ማድረግላችሁናል። መቼ እንደይ ፖስት እንግዲህ እንደ ተመቸኝ የምፖስትላችሁናል ማለት ነው። እሁድ ቀን ቀጥታ ቀለበት ላደርግ ነው። ከዛ በኋላ ያው ንካይ ይታሰራል። አብረት መኖር ወር ጀምራለሁ። በቅርብ ጊዜ ደግሞ ወይ ሰርጉም ይደረጋል፣ ወይ ሰርጉም ይቀራል ማለት ነው። ሰርጉ ወይ የሚቀረው ያው ያዩም፣ እንደዛ ሰርገ ድብን አድርገን ደግሰን አይኑስ፣ ገብታ ነው እንደዚህ ያንቀሸቀሻት የሰው አይንም ሊሆን ስለሚችል፣ በየጊዜውም እየደገሰ ያገባል እንዳይሉኝ እሱን ከሊቷ ጋር ተመካከረበት። እስ እንደሷ ፍላጎት የማደርግ ይሆናል። ሌላስ አውቃቸው የመጣሁት ሱመያ በቃ ተስፋ ቆርጫለሁ። የመጨረሻ ይሄ በቃ ከአሁን በኋላ አንድ ቀለበት ያደረኩላትን ያገባታለሁ። ከሷ ጋር ብቻ መኖር ነው። ከእሷ ጋር ብቻ መኖር ነው። ካሁን በኋላ ሌላም ለማግባትም አልፈልግም። ቀለበት ከተደረገ ከተረገ በኋላ አሁን በኋላ ሌላም ደግሜ አላገባም። አግብቻቸው የሄዱትን የሄዱትንም አልመለሰም። እኔ ከቆረጥኩ ቆረጥኩ ነው። አንዴ እንደ ጅል እንደ በግ እንደ ሞኝ በያብ እየከተከተልኳቸው ሰው እንደ ሞኝ ሊያስበኝ ይችላል። እኔ ግን የዋህነቴና ለሱ ያለኝ ፍቅር ነው ያው ለሱመያ። ሌላ ወንድ ቢሆን እንደዚህ እንደኔ የሚከታተልም የሚለማመጥም አይመስለኝም። የራሱ ጉዳይ ነው ብሎ ዝም የሚለው ብዙ ሰው አውቃለሁ። ልጆች እያሏቸው አይደለም አንድና ሁለት ሰባት ስምንት ልጆች እያሏቸው ስንት አመት ከኛ የበለጠ አስራ አምስት እና ሀያ ዓመት አብሮ አሳልፈው በትንሽ ግጭት ይለያያሉ። ተመልሶ ማይለማመጣትም አይፈልጋትም። በቃ ይለያያል፣ ይተዋል፣ ሌላ ያገባል፣ አለቀ። እኔ ደግሞ በጣም ጥፋቴ ነው ብዬ በጣም ተከታተልኳት። ብዙ ቦታ ሄድኩላት፣ በጣም ብዙ ቦታ ሄድኩኝ። መደረግ ያለበትንም በጣም ብዙም ለምኛለው፣ ብዙም ለምኛለው እና በቃ ይሄ መጨረሻ ነው። ምን ትያለሽ? እንጃ በሀሳብ ሌላ ቦታ ይቻል ከራሴ አለም ጋር ከራሴ ጋር እያወራው ነበር። ብዙ ነገርያለሁ አንተን ለማውራት ማ እንዳለኝ ተስፋ እያደረኩ ደግሞ ያን ባለችበት ፈጣሪ ይጠብቃት፣ መልካም ምኞቴ ነው። ክፉ አይንካት። ልጆችህንም ልጆቿንም ፈጣሪ በያሉበት ያሳድግላት። ክፉ አይንካቸው፣ ይጠብቃት። አሚን። እሱ ክፉ አይንካቸው። እኔ ምኞቴ እሱ ነው። አረባ አረብ ቤት ምናምን ብላ ባህር ላይ የሰራችው ቪዲዮ ትንሽ ሰው ያው ሰው እንዲያዝላት ነው እንጂ ታረጓለች ብዬ አላሰበችም። የሆነ ሰው በጣም ነው ያሳፈረ ነኝ በጣም ነው ያዘንኩት ያየው እና፣ ውድ ቤተሰቦቻችን ይሄ የመጨረሻ መልእክቴ ነው። በቃ ሱመያም ከሀገር መውጣቷ የመጨረሻ ነው። ወደዚህ የምትመለስ የማይመስለኝ እንዳሰበችው ከሆነ ከሀገር መውጣቷ እሷም የመጨረሻ ነው። ካሁን በኋላ እሷ የምትመለስ አይመስለኝም። እኔም ከሷ ተስፋ ቆርጫ አለው። ሀገር ውስጥ ያለች መስሎኝ ነበር ስለማመጣት የነበረው አሁን እኔም ተስፋ ቆርጫ አለው። እሷም እሷም ተስፋ ቆርጣ ሄዳለች። ግን አንድ እድል ካለክ፣ ምናልባት ምን አይነት እድል አለ ካሁን በኋላ ምናልባት። ማለት ራስ ወዳድ መሆን አልፈልግም። ምን ራሴን ባዳምጥም ብዙ ነገሮች ቢሆኑም ግን ራስ ወዳድነት በጣም ማንነቴ አይደለም። ሰይ በቃ ካሁን በኋላ እኔ ሱመያ ስሟንም እኮ አልጠራም፣ በቃ ስሟንም አልጠራም። ያለችበት ሄጄ አልፈልግም። የመጨረሻ ውሳኔ ነው። ውድ ቤተሰቦቻችን፣ እሁድ ቀን ቢያንስ ዳንስ፣ ፎቶም ቢው ፖስት አደርግላችኋለሁ። የቀለበት ስነ ስርዓቱ ይጀምራል። ከዛ በኋላ እንትን ይላል። ሱመያም ሰምተሻል። ምንም ማድረግ አልችልም። ካሁን በኋላ እንዳትወቅሽኝ፣ ራስሽ ነሽ። እምቢ ብልሽ ሄድሽው፣ ለምኜሽ፣ ብዙ ምርጫ ሰልችሽ ነበረ። ወይ አዩን ተዋትና ከነገውና አላልሽ ወይ የምትፈልጊውን አልነገርሽም። ከዚህ በላይ ምን ላድርግ? በቃ ባገኝሽ እኮ በቃ ተንበረከኩና ለመንኩሽ፣ አለቀስኩኝ፣ ለመንኩሽ። ምን ላድርግ ከዚህ በላይ በቃ። ይሄ ስለዚህ መጨረሻ ውሳኔ ነው። ስላዳመጣችሁ ያመሰግናለሁ። ሱመያ ማተው ከሆነ አድርሱላት። ሰላም አለይኩም ወራህመቱላሂ በረካቱ። ባይ ባይ።